ኢየሱስ ለኢየሱስ ልጅ ሊሆን አይችልም። ኢየሱስ ለኢየሱስ አባትም ሊሆን አይችልም። ኢየሱስ ስም ነው። ስም የስም ልጅ አይደለም። ስም የስም አባትም አይደለም። የኢየሱስ ሰውነት ያ መታያ ነው ብለ የኢየሱስ የራሱ ሰውነት አለው። ራሱ ነው ማ የኢየሱስ ሰውነት ራሱ ኢየሱስ ነው። ሌላ ሌላ ሰውነት የለውም። ስለዚህ አሁን አብ በክርስቶስ ሆኖ ከክርስቶስ እንዳልተለየ ሁሉ እነ ድንግል ትጸንሳለች ተብላ የጸነሰችው የተወለደው ልጅ ያ ሰውነት የኢየሱስ ነው የአብ ነው። ሁለቱም ልዩነት የለውም እኮ ኢየሱስ እንድል ቃል እያልን ነው ቃል ደግሞ ሲመጣ የራሱ ሰውነት ይዞ መቶ ያ የራሱ ሰውነት ይዞ ከመጣ በኋላ ነው። አብ ደግሞ በእርዛ ውስጥ ሆኖ የማስታረቀን አገልግሎት ያደረገ። ምን መሰለ፣ እዚህ ጋር ምናልባት ያለው ኢየሱስ የሚለው ኢየሱስ ስትል ስለ ስም ነው። ስም ነው ኢየሱስ። አንዳንድ ጊዜ እንዴት አይነት ነገር አለ። ኢየሱስ ለምሳሌ ኢየሱስ ራሱ የዘላለም አባት ነው ብለን ኢየሱስ ክርስቶስ ራሱን ወንድ ልጅ ነው ስንል ኢየሱስ ክርስቶስ ኢየሱስ ወደ ኢየሱስ ይጸልያል ወይ ወይም ኢየሱስ ለኢየሱስ አባት ይሆናል ወይ የሚል ነገር እሰማለሁ። ኢየሱስ ስም ነው። ስም ለስም አባትም አይደለም። ስም ለስም ልጅም አይደለም። አብ ነው የወልድ አባት፣ ወልድ ነው የአብ ልጅ። ኢየሱስ እግዚአብሔር ነው ተብሎ ኢየሱስ ክርስቶስ ራሱ ደግሞ የእግዚአብሔር ልጅ ነው ይላል። አሁን እግዚአብሔር እግዚአብሔር እግዚአብሔር የእግዚአብሔር አባት ነው። ዝም ብሎ የቃላት ጨዋታ ብቻ ነው። ምክንያቱም አሁን እግዚአብሔር ለወልድ አባት ነው፣ ወልድ ደግሞ የእግዚአብሔር ልጅ ነው። እዚህ እግዚአብሔር የእግዚአብሔር አባት ነው ወይ ስትል፣ አይ አይደለም ይለዋል። ታዲያ እንዴት ይሆናል? ኢየሱስ ክርስቶስ ራሱ እግዚአብሔር ሆኖ ራሱ የእግዚአብሔር ልጅ ሆነ ከተባለ እግዚአብሔር የእግዚአብሔር ልጅ ነው፣ እግዚአብሔር እግዚአብሔር አባት ነው። ዝም ብሎ እንትን ነው። እንኳን ደህና መጣ። እያየው ይወርድብኛል፣ ይጠፋብኛል አይሀል ነው የወረደብኝ። ብዙ እንትን ያልክ ይሰማሃል። ይሁን እንኳን ደህና መጣህ ቤኪ ሰላም ላንተ ይሁን። እንኳን አገኘሁ ያው እወድሃለሁ። እንግዲህ ዛሬ ደግሞ ያው በዚሁ በነሳው ሀሳብ ላይ ነው ብዙ እንድትናገር እንፈልገው። የኢየሱስ ሰውነት ያ መታያ ነው ብላል የኢየሱስ የራሱ ሰውነት አለው። ራሱ ነው ማ የኢየሱስ ሰውነት ራሱ ኢየሱስ ነው። ሌላ ሌላ ሰውነት የለውም። ስለዚህ አሁን አብ በክርስቶስ ሆኖ ከክርስቶስ እንዳልተለየ ሁሉ እነ ድንግል ትጸንሳለች፣ ተብላ የጸነሰችው የተወለደው ልጅ ያ ሰውነት የኢየሱስ ነው፣ የአብ ነው። ሁለቱም ልዩነት የለውም እኮ ምክንያቱም ኢየሱስን ስም ካደረግከው የኢየሱስን ስም ካደረግከው የዛ አካል ስም ነው ኢየሱስ። ያ አካል የአብ ልጅ ነው። ኢየሱስ የሚለው የዛ አካል ስም ነው። ስለዚህ ይሄ ልዩነት የለውም። ይህኛው ኢየሱስ ስትለው ስሙ ነው፣ ለዛ አካል ስሙ ነው። አብ ደግሞ ለዛ አካል አባቱ ነው። ያ አካል ደግሞ ለአብ መታያው ነው። እኔን ያያ አበላይቷል ስላለ ማለት ነው። ገብቶኛል፣ ግን እዚህ ጋር ክሌር እንድታደርግልኝ ፈልገው ኢየሱስ እንድል ቃል እያልን ነው ቃል ደግሞ ሲመጣ የራሱ ሰውነት ይዞ መቶ፣ ያ የራሱ ሰውነት ይዞ ከመጣ በኋላ ነው አብ ደግሞ በእርዛ ውስጥ ሆኖ የማስታረቀን አገልግሎት ያደረገ። ምን መሰለ እዚህ ጋር ምናልባት ያለው ኢየሱስ የሚለው ኢየሱስ ስትል ስለ ስም ነው ስም ነው ኢየሱስ። አንዳንድ ጊዜ እንዴት አይነት ነገር አለ። ኢየሱስ ለምሳሌ ኢየሱስ ራሱ የዘላለም አባት ነው ብለን ኢየሱስ ክርስቶስ ራሱን ወንድ ልጅ ነው ስንል ኢየሱስ ክርስቶስ ኢየሱስ ወደ ኢየሱስ ይጸልያል ወይ ወይም ኢየሱስ ለኢየሱስ አባት ይሆናል ወይ የሚል ነገር እሰማለሁ። ነው ኢየሱስ ስም ነው። ስም ለስም አባትም አይደለም። ስም ለስም ልጅም አይደለም። ኢየሱስ ለኢየሱስ ልጅ ሊሆን አይችልም። ኢየሱስ ለኢየሱስ አባትም ሊሆን አይችልም። ኢየሱስ ስም ነው። ስም የስም ልጅ አይደለም። ስም የስም አባትም አይደለም። አብ ነው የወልድ አባት፣ ወልድ ነው የአብ ልጅ እንጂ ስም የስም አባት ኢየሱስ የኢየሱስ አባት ኢየሱስ የኢየሱስ ለምሳሌ፣ ኢየሱስ እግዚአብሔር ነው ተብሎ ኢየሱስ ክርስቶስ ራሱ ደግሞ የእግዚአብሔር ልጅ ነው ይላል። እግዚአብሔር የእግዚአብሔር አባት ነው። ዝም ብሎ የቃላት ጨዋታ ብቻ ነው። ምክንያቱም አሁን እግዚአብሔር ለወልድ አባት ነው፣ ወልድ ደግሞ የእግዚአብሔር ልጅ ነው። እዚህ እግዚአብሔር የእግዚአብሔር አባት ነው ወይ ስትል አይ አይደለም ይለዋል። ታዲያ እንዴት ይሆናል? ኢየሱስ ክርስቶስ ራሱ እግዚአብሔር ሆነው ራሱ የእግዚአብሔር ልጅ ሆነ ከተባለ እግዚአብሔር የእግዚአብሔር ልጅ ነው፣ እግዚአብሔር የእግዚአብሔር አባት ነው። ዝም ብሎ እንትን ነው። አሁን ኢየሱስ የሚለውን ስም አድርገው ሰ ስሙም ስሙን ኢየሱስ ትይዋለች ብለውሰዶ ስም ይሄ ስም ግን ስም በዛ አካል ውስጥ ያለን ነገር ሁሉ ነው የሚወክለው። ለምሳሌ አብርሃም ብለው መጽሐፍ ቅዱስ ሲናገር አንድ ምሳሌ መጽሐፍ ቅዱስ ስለሰጠን ነው። ሌሎችንም እንደዛ አሉ መጥቀስ እንችላለን ግን የአብርሃም ስፔሲፊክ ሆኖ ስለተቀመጠ ነው። አብርሃም በምድር ላይ ሲመላለስም አብርሃም ነው። ስጋው ተቀብሮ ከሞተም በኋላ በሉቃስ ወንጌል ምራፍ 16 ላይ የአላዛርን ታሪክ ስታይ በአብርሃም እቅፍ ሆነ ይላል። አብርሃም ነው እዛ ጋር። ስለዚህ አብርሃም የሚለው ስም ለሰውነቱ ብቻ ሳይሆን ሰውነቱ ከሄደ በኋላ ለውስጥ ማንነቱም እስቲል አብርሃም ስም ሲወጣለ ሁሉን ነገር ነው የሚወክለው። ለአይነ ሌላ ስም፣ ለጆሮ ሌላ ስም ለነፍስህ ሌላ ስም የለውም ያ ስምህ በቃ የሁሉም ለአንተ በውስጥ ላለውም በውጭ ላለውም ሁሉ ነው ኢየሱስ ስትል ይህንን ሁለቱንም ነገር ሊያሳይ የሚችል ነገር መሆኑን ማሰብ ያስፈልጋል አብ ስትል ግን የሚያሳየው ምንድን ነው በውስጥ ያለውን በእኔ የሚኖረው አብ ስለዚ አብ ስትል በውስጥ ያለውን ወልድ ስትል ደግሞ አብ ይኖርበታል ስላልከው ነው ኢየሱስ ስትል ግን የሚታየው ነው የሚታየው ውስጥ አለ የምትለውንም ሁሉ ምትጠራበት የምትጠራበት። ስለዚህ ያንን እያሰብክ ነው ማየት ያለብህ ስለ ስም ስታወራ። ኦኬ ከስም ጋር አገናኝተዋል። እሺ በሌላ መንገድ ጊዜ ካለ ልጠይቅህ። አብ በክርስቶስ ሆኖ ዓለምን ያስታረቅ ነበር ካለ ክርስቶስ ከአብ እንደወጣ ቅድም ስትናገር ሰምቻለሁ። ክርስቶስ በአብ ነበር አንድ እሱ ነው። ሁለተኛው ደግሞ እኔና አብ አንድ ነን ብሏል። አንድነታቸው በስጋ ነው። እንዴት ምንድነው መሰለህ፣ አሁን ፐርሰን፣ አሁን በሌላ ቋንቋ ፐርሰን ይላሉ። አሁን እኔ የሚለው አሁን ብዙ ጊዜ ምንድነው፣ አንድ የሚባለው በአምላክነት ነው በባህሪ ነው። እንደዚህ የሚባል ነገር አለ። ግን እዚህ ጋር አሁን እኔና አብ ነው ያለው። አሁን በዚህ አስተምህሮ ወይ ፐርሰን አስተማሪዎች አብ ሲባል ምን ነው የሚያሳየው? ባህሪን ነው የሚያሳየው? ፐርሰን ነው የሚያሳየው? እኔ አብስን ያው ሶርስን ምንጭን፣ የሁሉ በላይነትን ማ አሁን ፐርሰን የሚለውን ነገር ምክንያቱም ምን የሚባል ነገር ስላለ መሰለህ ለምሳሌ መለኮት የሚባል ነገር ኢሴንስ የሚባል ነገር የሚሉት ነገር አለ፣ ምንነት ለማለት የሚፈልጉት ማለት ነው። አሁን አብ ወልድ መንፈስ ቅዱስ ሲባል እሱ ፐርሰን ነው፣ በአምላክነት አንድ ነው ማለት ስለሚፈልጉ አብ ሲባል ፐርሰንነቱን ነው የሚያመለክተው ነው። ወልድ ሲባል ፐርሰን ነው፣ መንፈስ ቅዱስ ሲባል ፐርሰን ነው። እግዚአብሔር ሲባል ግን መለኮቱን ነው የሚያመለክተው የሚል ነገር ነው የምትሰማው ለአጠቃላይ መለኮትነት ኢሴንስን ነው። ስለዚህ እኛ በኢሴንስ ነው አንድ ነው ምንለው። ነው ክፍሉ ግን የሚለው ምንድን ነው? እኔ እኔ ምንድን ነው? ፐርሰን ነው አይደል? እኔና አብ፣ አብ ምንድን ነው? ፐርሰን ነው። እዚህ እነኚ አሁን እዚህ ጋ እኔና አብ አንድ ነን ያለው በባህሪ ነው የሚሉን፣ ልክ አይደለም። በባህሪ አይደለም ምክንያቱም አብ የሚባለው ምንድን ነው ፐርሰን ካሉ እኔ ሲል ፐርሰን ከሆነ አይ ፐርሰን ነው ፐርሰን ነው አብ ከተባለ ደግሞ ፐርሰን ነው ስለዚህ በአካል ራሱ መለያየት አንችልም ነው በአካል ራሱ አንድ ነው አብ የሚኖረው በወልድ ነው ካልን በአካልም መለያየት አንችልም ስለዚህ በስጋ አንድ ነው ነው አብ ስጋ የሚባለው ነገር የሚመጣው በወልድ በኩል ነው አይደለ? በወልድ በኩል የመጣው አብ በቃ አብ እዛ ጋር አንድ ነው። በወልድ በኩል የምታገኘው አብ እና የአብ በውስጡ በወልድ ውስጥ አለ የምትን የምትለው በወልድ ውስጥ ይኖራል የምትለው አብ ነው። መጽሐፍ ቅዱስ የሚነግር ይህንን ነው። ስለዚህ አብ ሲባል ማየት ያለብን በሁሉ ቦታ ይኖራል ተብለናል። በሰማያት የምትኖር ብሎ ነግሮናል፣ ስለ አብ። ሌላ ደግሞ በእኔ የሚኖረው ብሎ ነግሮናል። ስለዚህ ስለ አብ ስታስብ መጽሐፍ ቅዱስ የሚነግረን ያው ብዙ ጊዜ ነው የምናገር ይህን ነገር ተቆርጦ ነው የሚታመኑ አብ ሲባል ይህ በሰማያት የሚኖር ሌላ፣ ወልድ ሲባል ደግሞ ሌላ። እንደዚያ ነው። አብ በሰማያትም የሚኖር ተብሎ ተነግሯል፣ በወልድ የሚኖር ተብሎ ተነግሯል። ስለዚህ ለአብ ስታስብ በወልድ የሚኖርም በሁሉ ቦታ የሚኖር ይሄ ነው። ወልድ ደግሞ ስትል ደግሞ አብ የሚኖርበት እሱም ደግሞ በአብ ውስጥ የሚኖር። ምክንያቱም አብ በሁሉ ቦታ አለ ካልክ ወልድም በአብ ነው ያለ። ስለዚህ አብን የምታይበት አብን አየሁ ብለ የምትልበት ብቸኛ መጽሐፍ ቅዱስ የሚነግረን ፊዚካል አካል ወልድ ብቻ። ስለዚህ ነው እኔን ያየ አብን አይቷል። እኔን ያየ ፐርሰን። ስለዚህ አብ ፐርሰን ነው ነው። ነገ ጠቅለል ላደርገው እና ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወንድሞቼ ብሏቸዋል። በሌላ ቦታ ላይ ደግሞ ልጆቼ ብሏቸዋል። እንደዚህ አይነቱን አነጋገር ልናገኝ የምንችለው ኢየሱስ ጋር ብቻ ነው። እግዚአብሔር የተመሰገነ። ስለዚህ በምድራዊው ነገር ላይ ፈልገን ስናጣ ኢየሱስ ላይ የምናየውን ነገር የራሳችን ነገር መፍጠር የለብንም። ወይም በአብና በወልድ መካከል የምናየውን ነገር ወደ ምድራዊ ነገር አምጥተን መፈለግ የለብንም። በአብና በወልድ መካከል ያለው ግንኙነት በአብና በወልድ መካከል ብቻና ብቻ ነው ያለ። ስለዚህ ይሄ ኢየሱስ ወንድሞቼ ብሎ የጠራቸውን ደቀ መዛሙርት መልሶ ደግሞ ልጆቼ ደግሞ ይላቸዋል። ይሄ ነገር በምድር ላይ አለ ወይ? የለ። ኢየሱስ ወንድሞቼ ብሎ ለምን? ወልድ በመሆኑ ልጅ በመሆኑ ነው። ምክንያቱም እነሱም ልጆች ናቸው። ስለዚህ እሱም ልጅ ስለሆነ ወንድሞች ብሏቸዋል። ግን እሱ ወልድ ብቻ ያለ አብም ስለሆነ ደግሞ ምን አላቸው? ልጆች ያላቸው። እግዚአብሔር ይመስገን ስለ ኢየሱስ ስናይ እነዚህን ሁለቱን ነገሮች ማየት በጣም ግድ ይሆናል ማለት ነው። ኢሳያስም ላይ ስናነብ ድንቅ መካር፣ ኃያል አምላክ ብለን የዘላለም አባት እንላለን። ዘላለማዊ አባትነቱ ዘላለማዊ ማለት ነው ልክ የዘላለም አምላክ እንደምንለው የዘላለም አባት ነው እንጂ አሁን ቁርጣው አቢጊያ አብ ጫፋ አብ ምናምን ብለው ለማሳነስ እንደሚሞክሩት በዛ መንገድ ሚያስኬድ ነገር አይደለም። ማነው ሴጣን የሐሰት አባት ተብሏል ምናምን ኢየሱስ የተባለበት ይህ ታይም ነው። ዘላለም ታይም ነው እንጂ ከባህሪም ጋር የሚገናኝ ነገር አይደለም። ከተጾ ስም ጋር የሚገናኝ የተጾ ስም ጋር የሚገናኝ አይደለም። አሁን አቢጌል አብያ አሳፍ ምናምን የሚባሉ ያ የተጾስም ነው። እግዚአብሔር ይመስገን ሴጣን ምንድነው የሐሰት አባት ሲባል ባህሪው ነው። የዘላለም አባት ስንል ግን ታይም ነው የምናወራው። የአባትነቱ ገደብ የማይወሰን ጊዜ ማለት ነው። በዚህ የሚጠራ ኢየሱስ ብቻ ነው። ግን ይሄ የዘላለም አባት የሚባለው ሀሳብ ከብሎ ስለመጣ እሱን ለማሳነስ ከነ አቢ አጫፍ ከነ አቢጊያ ከነ አቢ አሳፍ ከነ አቢ ምናምን አንዳንዴ ከዲያብሎስ ጋር ሁሉ ለማስተያየት ይሞከራል። ዲያብሎስም እ ያሰታባት ተብሎ ታይ የዘላለም የሚባለው ነገር ጋ ይገናኝ። የዘላለም አምላክ ስንልም እንደሱ ነው። የዘላለም አምላክ ሲባል አይ አምላክነቱን ሳይሆን የሚያሳየው ዘላለማዊነቱን ነው እንደማለው ነው ማለት ነው። የዘላለም ህይወት ስንል አይ ዘላለማዊ መሆኑን ለማሳየት ነው እንጂ ህይወት አይደለም። የዘላለም አባት ስንልም ዘላለማዊነቱን ነው እንጂ የሚያሳየው አባት አይደለም። ለምን ያስፈልጋል? ዘላለማዊነቱን ለማሳየት እኮ አባት የሚለው ቃል አያስፈልግም። ዘላለማዊ ነው ብሎ በቃ መቶ ይችላል። የዘላለም አምላክ ሲልም አምላክነቱ ዘላለማዊ መሆኑን ለማሳየት ካልሆነ ዝም ብሎ ዘላለማዊ ማለት ይችላል እንጂ ለምን የዘላለም አምላክ ይላል? የዘላለም ህይወት ሲል ህይወትነቱ ዘላለማዊ መሆኑን ለማሳየት ነው እንጂ ዘላለማዊ መሆኑን ብቻ ለማሳየት ከሆነ ለምን የዘላለም ህይወት ይላል? በቃ የዘላለማዊ ብሎ መተው ይችላል። እዚህ የዘላለም አባት የዘላለም አምላክ ነው፣ እግዚአብሔር የተመሰገነ ነው። ስለዚህ ወንድ ልጅ ነው ስንል አካሉን ነው የሚያሳይ፣ ፊዚካል አካል ነው። ወንድ ልጅ ፊዚካል አካል ነው ስለተወለደ አለቅነት ደግሞ በጫንቃው ላይ ስለሆነ ደግሞ ሀያል አምላክ ነው የዘላለም አባት ነው ብቸኛ የዘላለም አባት እሱ ነው ከእሱ ውጭ ሌላ የዘላለም አባት ቢፈለግም የለም ታ ስለዚህ ነው ሐዋርያው ጳውሎስ ከሁሉ የሚበልጥ የጌታዬ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ብሎ የተናገረው ስለዚህ ኢየሱስን ማወቅ ነው ከሁሉ የሚበልጠው እውቀት ሌሎች ፐርሰኖች ቢኖሩ ደግሞ ስለ እነሱ ሳይታወቅ ቀረ ማለት ነው። ከሁሉ የሚበልጥ እውቀት አይደሉም ማለት ነው። ሌሎቹ ፐርሰኖች ከነዛ አሉ ከሚባሉ ፐርሰኖች የሚበልጠው እውቀት የማን ብቻ ሆነ? የአንዱ ፐርሰን ብቻ ሆነ ማለት ነው። ስለዚህ በጣም ትልቅ ስህተት ነው። ረጅም ጊዜ ነው ዛሬ የሰጠው የቆየሁት በጣም ነው። አመሰግነው በዚህ ርዕስ ላይ ሳምንት እመለሳለሁ። እንግዲህ በጣም አመሰግናለሁ እስካሁን አብረን ስለቆየን ትንሽ እንትኖች አስቸግረውናል። ምንድነው ይሄ ኔትወርኩ አስቸግሮናል። ምናልባት አንዳንድ ማስተካከያዎች ማድረግ ሊኖርብኝ ይችላል። እነሱን አደርጋለሁ። እንግዲህ እግዚአብሔር ከሁላችን ጋር ይሁን። በተቻለ መጠን ሀሳባችን ለማወቅ ለመረዳት ያወቀነውን ደግሞ ለማሳየት መሆን አለበት። ምክንያቱም ተሳስተዋል ብንለውም ሰውም ቢሆን እሱም ወገናችን ነው። ይሄ የመረረ ነገር፣ ጥላቻ ነገር፣ ሌላ ኔጌቲቭ የሆኑ ነገሮች አይገባም። ምክንያቱም ማንም እንዲጠፋ ስለማ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ስለሚል የተሳሳተ የምንለው ሰውም ቢሆን በጣም በፍቅር ነው ማየት ያለብን። እግዚአብሔር መስከል ያ ካልሆነ የምንሰብከው ወንጌል ነው ለማለት በጣም ነው የሚያስቸግረው። እንግዲህ እዚህ ሳይበሩ ላይ የምታዩት ግን በጣም ትንሽ ጥላቻ ይበዛዋል፣ መበሻሸቅ ይበዛዋል። እንደዛ እንደዛ አይነት ነገር አለው እና ከዛ ነገር ወጣ ተብሎ የእግዚአብሔርን ቃል እውነት መከፋፈል ጥሩ እኖራለሁ። እግዚአብሔር ቢፈቅድ ብንኖር ሳምንት እመለሳለሁ። ሰላም